ሰላም ጤና ይስጥልኝ። ውድ የጣና ሳተላይት ቲቪ ጣና ግንባር የአርበኞች መስመር ፕሮግራም ተከታታዮቻችን እንደምን አላችሁ? በዛሬው ዕለት እንግዲህ በትግሉ ሜዳ በግንባር ቀደም ከምናቃቸው ጀግና የአርበኞቻችን መካከል አንዱ የሆነውን አርበኛ አበበ መልኬን ከጎንደር ጠቅላይ ግዛትስ የጀኔራል መለስ ኃይሌ ክፍለ ጦር ዋና የጦር አዛዥ የሆኑትን ይዘን ቀርበናል። እንድተከታተሉት ባክብሮት ጋብዛለሁ። ሄሎ ሰላም ጤና ይስጥልኝ። አርበኛ አበበ መልኬ እንደምን አለህ? አለሁ እግዚአብሔር ይመስገን። እንደምን አላችሁ? አመሰግናለሁኝ እግዚአብሔር ይመስገን። እስኪ አጠቃላይ እንግዲህ ሰሞኑን በጎንደር ጠቅላይ ግዛት ሕዝብ የተከናወኑ እንደዚሁም የተፈጠሩ ፖለቲካዊ ክስተቶችን ሰፊ ማብራሪያ ስለ ልትሰጠን መስመር ላይ ስለገባህ ከልብ አመሰግናለሁኝ። እንግዲህ ማብራሪያዎች እና ያሉህን አስተያየቶች መቀጠል ትችላለህ። እሺ አመሰግናለሁ። ያው እንግዲህ ዘርፈ ብዙ ስራዎች በጠቅላይ ዙ እየተሰሩ ነው። በርካታ ድሎችም አሉ። በባለፈው እንግዲህ እንደምታስታውሰው እናንተም ዘግባችኋል። ውጊያዎች ተከታታይ ውጊያዎች ነበሩ። ጠላትን በዛ ብዙ ቁሳዊና ሞራናዊ እንዲሁም ደግሞ አካላዊ ጉዳት መስዋዕትነትም ደርሶበታል። ከዛም አልፎ ያልተዘገቡ በየጊዜውና በየሰዓቱ በየደቂቃው የተለያዩ ውጊያዎች ይካሄዳሉ። ትግል ስለሆነ መሬት ላይ ያለው እውነት እና ሰፊ ስራዎች እየተሰሩ ነው። በክፍለ ጦሮችም በብርጌዶችም በአጠቃላይ እንዳመራርም ሁሉም ተቀናጅቶ ያው የሚሰሩ ስራዎች ሲሰሩ ነው የሰነበቱት። ወንድም ነው። አመሰግናለሁ። እንደ አጠቃላይ እንግዲህ አንዳንድ በሶሻል ሚዲያው የምናያቸውም እንደዚሁም አጠቃላይ ፖለቲካዊ ለውጦችም ይገኛሉ። የአንዳንድ ታጋዮች ወደ መንግስት ተብየው የእጅ መስጠት ሁኔታዎችም ይታያሉና በእነሱና በሌሎች ዙሪያ በትግሉ ያለበትን ደረጃ ትግሉን እስኪ ይሄ ይጎዳዋል ወይስ፣ ያለው ለትግሉ ያለው አስተዋጽኦ ነው ወይስ ጉዳት ነው ያለው የሚሉትን ነገሮችም ብትገልጽልን። እሺ፣ አመሰግናለሁ። እንግዲህ የአንዳንድ ግለሰቦች እጅ መስጠት የአማራን ትግል ወደ ኋላ የሚያስቀረው ምክንያት የለም። የግለሰቦች ወደ ስርአቱ ወደ ሀገር አፍራሹ መግባት ትግሉን የሚያቆመው አይደለም። ትናንትና ከትናንትና ወዲያ በነበሩ ጊዜያቶች ከህዋት ጋር በነበረው ትግል ብዙ ባንዳዎች ብዙ ካቢዎች ነበሩ፤ ሲያስገርፉ፣ ሲያሳስሩ፣ ሲመሰክሩብን የነበሩ ነበሩ። ያን ትግሉ አላቆመውም፤ ህዋትን አንኮታክቶ ነው ገደል የከተተው። ስለዚህ አሁንም በዚህ ትግል ውስጥ ግለሰቦች እጅ ስለሰጡ ወይም ስለገቡ የአማራን ትግል ወደኋላ የሚቀለብሰው ነገር የለም። አማራ ብዙ ጀግኖች ያሉት ህዝብ ነው። በየግንባሩ በየክፍለ ሀገሩ ብዙ ጀግኖች አሉ። እነዛ ሁሉ ትግሉን አቆሙት ማለት አይደለም። ስለዚህ እንደውም ትግሉ መስመር እያያዘ እየጠራ እየሄደ እንደሆነ ነው መታወቅ ያለበት። ሁሉ ተግበስብሶ ይሄዳል ማለት አይደለም። ብዙ የትግል ታሪኮችን እናውቃለን። ዝም ብሎ ተግበስብሰው አልም። ጥቂት ጀግኖች፣ ጥቂት ቆርጠኞች፣ ጥቂት መስመር ላይ እስከ መጨረሻው በመሪ የሚመሩ መሪዎች ናቸው ዳር ያደረሱት። ስለዚህ አሁንም ቢሆን ትግሉ ዳር መድረሱ አይቀርም። ስለዚህ ምንም ተስፋ የሚያስቆርጥ ከትግል ወደኋላ የሚያስብል ነገር የተፈጠረ ነገር የለም። በቃ ራሳቸውን በወቅቱም አሳምነው ከልባቸው የትግል ሽርፍራፊ በውስጣቸው የሌለ በሆይ ሆይታ ብቻ ትግል የሚነዳ የሚመስላቸው ትጥቅ ስላማረ ስናይፐር ስለተያዘ ብቻ በመስመር ገብተው ሲናውዝ የነበሩ አሁንም ቢሆን ለቀጣዩ ሊሰጡ ይችላሉ። ይስጡ ነው እኛ የምንለው። ይሂዱ ነው እንደውም፣ ይጥራ ቅደም ቢጥራ ይግቡ። ትግሉን መሀል ላይ ሆነው ብዙ ስቃይ ከሚያበዙበት የአማራን ሕዝብም ችግርና ሰቆቃ ከሚያበዙ በጣም በእንዲህ ዓይነት የዋለለ ተግባር ውስጥ ያሉ እየጠራላቸው ቢሄድ ቢገቡ ነው እኔ የምለው። ስለዚህ ምንም ወደኋላ የአማራን ትግል የሚያስቀርበት ምክንያት የለም። ስለገቡም ደግሞ የአማራ ትግል አልተቀለበሰም፣ ይቀጥላል ትግሉ ነው እና አሁንም በውጭም በሀገር ውስጥም ሆነ ያሉ ወንድሞቻችን እህቶቻችን ጠንቀቅ ብለው ይህን ነገር ማወቅ እና መረዳት መቻል አለባቸው ያንንም ያንንም በማግኘት ሳይሆን ትክክለኛ ታጋዮች መስመር ላይ ያሉ መሬት ላይ ያሉ ናቸው የሚለውን ከቲክቶክ ከፌስቡክ ከሚዲያ ወሬ በዘለለ ብጥር ያለ የእያንዳንዱን ታጋይ የትግል ጀርባ ታሪክ በማጥናት ከጎን መቆም መደገፍ አይዞ ማለት አለባቸው። ከሆይ ሆይታ መውጣት አለበት። ሲጀመር የአማራ ትግል ከሆይ ሆይታ መውጣት አለበት። ስለዚህ ይህን ሆይ ሆይታ ሳይሆን መሬት ላይ ያለውን እውነት መረዳት ታገሮችን መረዳት ትክክለኛ የትግል ታሪክ እነማናቸው የሚለውን መገንዘብ በሁሉም ክፍለ ሀገር ያሉ ወንድሞችን በዛ ልክ በመረዳት ከጎናቸው በመቆም ትግሉን ዳር ማድረስ ነው እንጂ ዝም ብሎ ሁለት ሶስት አራት ሂዶ እጁን ስለሰጠ የአማራ ትግል እህዋተቻ ይልሶበታል ብሎ የሚያስብ ካለ ሞኝ ነው። ይህ ነው እኔ የምልህ። አመሰግናለሁ እንግዲህ እንዳጠቃላይ በከሰሞኑ ብቻ ሳይሆን በተደጋጋሚ ጊዜም ያው እንደተናገርከው የምናየው ሀቅ ነው ታጋዮች እንግዲህ የጀመሩ የጀመሩት ጭምር ሳይቀር ወደ የተለያየ ችግርም አጋጥሟቸው ወይም በራሳቸውም ዘዴ ወይም ደግሞ የባንዳነት ነገር ተጠናውቷቸው እጅ የሚሰጡበት ሁኔታ ይሄ አዲስ አይደለም እንደ አዲስ ተደርጎ ጌታዬ ያለውም እያለውም ካለው የርስ በርስ መሰነጣጠቅ አኳያ እንግዲህ ሁሉም እንደውም የሚያራግቡት የኛ የምንላቸውም አካላቶች ጭምር ናቸው። እንግዲህ በጥቅሉ አጠቃላይ ለማህበረሰቡ እንደዚሁም ለትግሉ ደጋፊዎች በመጨረሻ የምታስተላልፈው መልእክት ካለ አስተላልፍና እንሰነባበር። እሺ፣ አመሰግናለሁ። እኔ ምንድን ነው አሁንም በፊትም በባለፈውም ተናግር ያለኝ መስማት ያለበት ሰው ቆም ብሎ ነገሩን ቢሰማ ጥሩ ነው፣ ቢያስተውል ጥሩ ነው። ከውጭ ውጭ ሀገርም ድረስ ያሉ ዲያስፖራዎችም ሀገር ውስጥም ያለ የትግሉ ደጋፊ ሕዝብ በሙሉ ነገሮችን በጽሞና ማየት መቻል አለበት ብዬ አስባለሁ። የአማራዝ ማለት ነው በተለይ እዬ የተደረ ወሬና የስም ማጥፋት ዘመቻ ውስጥ የሚገቡ ኃይሎችን እና ወንድሞችን በጣም መተጠንቅቆ ማየት ያስፈልጋል ብዬ አስባለሁ። አንድ ሰው የአንድን ታጋይ ስም ባጠፋ ቁጥር አንዱ አንዱን በተቸ ቁጥር አማራን ትግል እየጎዳ ነው እንደሆነ መገንዘብ መቻል አለባቸው መገንዘብ መቻል አለባቸው። አሁን የአላማ ልዩነትም የለ በጠላት ላይ ያለው ሁኔታም የተቀየረ ነገር የለ ሁሉም በአንድ መስመር ውስጥ እንዳለ ሁኔታ ነው መታሰብ ያለበት። ከዛ ውጭ ዝም ብሎ ነገ የሚስተካከሉ ጉዳዮችን በምክክር በውይይት ቁጭ ላይ የሚፈቱ ነገሮችን ስንጥቅ እየተፈለገ አንዱን ከአንዱ አንዱን ከአንዱ በማምታታት ትግሉን ለመጉዳት የሚደረገውን ሩጫ መቆም መቻል አለበት። ይህንን የሚዲያ ያሉ ወንድሞችም በትኩረት ነገሩን እንዲያዩት በቃ መደገፍ ካለብን ተቋምን ነው። መደገፍ ካለብን ትግሉን ነው። መደገፍ ካለብን በመሪ የሚመሩት ግለሰቦችን ብቻ መሆን አለበት ነው። ከዚያ ውጭ በሆይሆይታና አጠቃላይ በዝም ብሎ በሆይ በሬ ያለፍንበት ዘመን ይበቃል፣ ይበቃል ነው ይህ ትግል። ሁላችንም ከዚህ ደረጃ ብዙዎቻችን ከውጭም ከሀገር ውስጥም በትግሉ መስመር ውስጥ የተሰለፉ ወንድሞች አድሬሰ በመስዋዕትነት የተለዩ ይህን ትግልም ከበፊት ጀምረው ዲዛይን ሲያደርጉ የነበሩ መስዋዕት የሆነ ብት አድርሰውታል። አሁንም ዳር እንዲደርስ ነገሮችን በአንድነት በጋራ በማሰብ ከወንድም ወንድሙን ከሌላ ከመፈላለጉ ወጥቶ በውይይትና በንግግር ነገሮች እንዲፈቱ ከመተቻቸት መውጣት ነው። ከዚያ ውጭ በቀጠናዊም ሆነ በአጠቃላይ ባለ የትግል መስመሮች መሬት ልብስ ያለው በመተሳሰር ጠላት ላይ ብቻ ትኩረት ማደረግ አለበት። ሌላው ነገር ሂዶ ሂዶ ወደ አንድ መምጣቱ አይቀርም። እርፉ ትዝብት ትዝብት ብቻ ነው። ስለዚህ ጠላቶቻችን ብዙ ስራ ሰሩብን። እነሱ አሁን ቁመው እየተሳለ እንዲሳለቁብን መሆን የለብንም ትናንት ከትናንትና ወዲያ አገዛዞቹ ሲያደርጉት ወጣቶች በየሜዳው የረገፉበትን በየእስር ቤቱ የተንገላቱበትን ሌሎች ሌሎች ወንድሞች ዋጋ የከፈሉበትን አሁንም እየተከፈለ ያለውን መስዋዕትነት ማሰብ መቻል አለብን። ስለዚህ ለዛ ነገር ብቻ ትኩረት መስጠት አለብን። እኔ ስለተናገርኩኝ አንተ እኔን ደግፈው ሌላውን የደግፈው በማራ ሳን ትክክለኛ መሬት ላይ ያለው እውነት ምንድን ነው ብሎ በመረዳት እውነት ላይ ላለው መፍትሄ እንዲያገኝ ብቻ መነጋገር ያስፈልጋል። ነው ይህ ትግል ዳር የሚደርሰው እነዚህንና መሰል ነገሮችን በመስራት ነው ብዬ አስባለሁ። ከዚህ ውጭ በሆነ ነገር ምንም ይመጣ ለውጥ የለም። ስለዚህ ትግሉ ዳር መድረሱ አይቀርም። አሁንም ቢሆን አጠንክረን ከውስጥም ከውጭም አጠቃላይ በጋራም ካሉ ወንድሞቻችን ይህን ትግል አጠንክረን መግፋትና ይህን ስርዓት ግባተ መሬቱን መፈጸም አለብን ነው የምለው። አመሰግናለሁ። አርበኛ አበበ መልኬ የጎንደር ጠቅላይ ግዛት ሕዝብ ከፍተኛ አመራር እንዲሁም የጀኔራል ኃይል መለስ ዋና ክፍለ ጦር ዋና የጦር አዛዥ ለሰጠህን ሰፊ ወቅታዊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ።